የሃንቾ አጓጊውና ስንጓጓ የነበረው ትክክለኛ መረጃዎችና ፋይሎቿን ተምቹ ጀግናው ወንድሟ ከባዩሽ አፍንጫዋን ይዞ ተቀብሏታል። የሃንቾ እናት ደግሞ ወይዘሮ ሜላት እንዳጋጣሚ ወደ ካፌ እየሄደች ነበርና ባዩሽ ያደረገችውን ነገር ይሄ ሁላ ተንኮልና ሴራ የባዩሽ መሆኑን በዓይኗና በጆሮዋ ስትሰማ እራሷን ማመን አቃታት። ሀኒቾ በደስታ ተሞላች። እውነት መቼም ተደብቃ ትቀርም። ዛሬ ላይ ባዩሽ በተምቹ በኩል ስለተጋለጠችና ስለተዋረደች እንዲሁም ደግሞ የሀኒቾ የሆነውን ትክክለኛ ማስረጃ መስቀሏንና ፎቶግራፏን ካህና የወሰደችውን ሁላ ተምቹ አስመልሶላታል ማለት ነው። ሀንቹ ካሁን በኋላ ያለምንም ጥርጥርና ያለምንም ስጋት የወይዘሮ ሜላት ልጅ መሆኗ በትክክለኛ ፎቶና መስቀሉ እንዲሁም ደግሞ አብሮ አደግ ጓደኛዋን ሜላትን ስታይ ወይዘሮ ባዩሽ እውነታውን ሜሉዬ ታውቂያለሽ። አንቺ እኔን ትተሽኝ ሀብታም ስትሆኚ በሀብት ስትሽከረከሪንም ግን ምንም ነገር ስለሌለኝ በዚህ ተበቅሌ ልጠቀምብሽ ፈልጌ ነው። እርግብን አንቺ ቤት ያስገባኋት በቃ ትክክለኛ ሀሴት ልጅ ዜናት ብለሽ ተቀብለሽ የምትጠይቅሽን ወጭ ሁላ ስትሰጫት እሷ ደግሞ ለእኔ እንድትረዳይ ስለፈለግኩ ነው። ሜሉዬ ልትረጅኝ ይፈልጋለሁ። ከዚህ በላይ እንዳንቺ የሚረዳይ ሰው የለም። ስለዚህ ባጣሁ ጊዜ ደግሞ ከአንቺ ውጭ እንደዚህ ድራማ የምሰራበት ሰው ስለሌለኝ ነው ብላ እውነቱን ፍርጥ አደረገችው። ሜሉ ደግሞ ባዩሽን ተቆጣቻት። የኔና አንቺ አብሮ አደግነት እንዲህ ነበር እንዴ? ጓደኝነት እንዲህ ነበር እንዴ? በፊት እኮ ማየ ለራሱ ለእኔ የገዛችውን ነገር ለአንቺ እንኳን እንትን ብላሽ አታቅም፣ ለእይታሽ አታቅም ሜሉ እንዴት እንደዚህ ልትይን ትችያለሽ? አንቺ ሀብታም ተሆንሽና አዲሱን ቤት ገዝተሽ ከወጣሽ በኋላ ፈጽሞ የማላቃት ሰው ሆንሽብኝ፣ እና አንቺ እየበላሽ እየጠጣሽ፣ አንቺ በደስተኛ ህይወት እየኖርሽ እኔ ማጣት አለብኝ ወይ ብላ አለቻት። ሜላትም ደግሞ ራሷን መቆጣጠር አቃታትና ሀናን በየት አገኝቼ ባቀፍኳት፣ በየት አገኝቼ ይቅርታ ባልኳት እያለች በጸጸት ተዋረደች። እንግዲህ ተምቹ ለረጅም ጊዜ ጠፍቶ ነበርና ያው ዛሬ ላይ እንግዲህ የሀናን ትልቅና ለህይወቱ አስፈላጊ የሆነውን ነገር ተባዩሽ ስላስመለሳትና እሱ የሰጣትን መረጃ ተቀብሎ ለሀና በመሰጠቱ እጅግ በጣም ደስ ብሎናል። ሀንዬ ካሁን በኋላ እንግዲህ ቤተሰቦቼ ናቸው አይደሉም እያለች ጊዜዋን የምታባክንበት አንድም ነገር የለም። ሀንቹ አባቷን ታስታምና። ከዚያ በኋላ እንደገና የራሷን ውሳኔ መወሰን አለባት። ሙሉ ወጪውንም ሸፍነው አባቷን አሳክመው ከሆስፒታል እንድትወጣ ማድረግ እንጂ ይህን ያክል አመት እንደዚህ ሀብታም ቤተሰብ እያላት በችግርም ሆነ በድህነት መሰቃየት የለባትም። የሀንቹ አባት ሞት እስከ ቀደሜ ድረስ እኔ ላንቺ ሳልሆን አልቀርም እያሉ በተደጋጋሚ ሀንቾን ብዙ አሻራ አስቀምጠውላታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪና ተወዳጅ የሆነው የኖላዊ ድራማ እንደቀጠለ ይገኛል ማለት ነው እና ለረጅም ጊዜ እውነትን ስንጠብቅ ባለፈው ዶክተሩ ለራሱ በተዛተበት ዛቻ መሰረት የራሱን ሕይወትና የቤተሰቦችን ሕይወት ለማትረፍ የሀናንድ ኤንኤ ለውጦ ለእርግብ ሰጥቶ ነበር። የሀና ትክክለኛ ውጤቷን ወደ እርግብ ሲለውጥ ግን ምንም በቃ የህሊና ጥያቄ የሚባል ነገር አይምሮ ላይ አላደረበትም። ተምቹ ግን ከአሴር ጋር ሆስፒታል የሀኒቾን አባት ሊጠይቁ ሲሄዱ ሀና የዲኤንኤው ምርመራ እንዴት እንደሆነ አሴር ሲጠይቃት፣ ከዛ ተምቹ ደግሞ ሰማና እኔ ምልቅ ቅድም ፋያው ጋር ልናይ ስንሄድ ስለ ሀና ውጤት እንዴት ሆነልሽ አልሆነልሽ የምትለው ምንድን ነው? አሟት አለ እንዴ? ወይስ በአባቷ ጉዳይ ከባድ ነገር አለ እንዴ? እያለ ሲጠይቀው አሴር ደግሞ ለተምቹ እባክህ የሀናን የሆነ ታሪክ የሆነች ልጅ ይዛ ገብታ እሷ ልጃቸው እንደሆነች ተረጋገጠ። ግን የሀና የህይወት መግለጫዋ ወይንም ታሪኳ ፎቶግራፍና መስቀል ነበር። ያንን ደግሞ በየትና እንዴት እንደሰረቁት አላቅም። ታሪኩ ረጅም ነው። መጨረሻውን ሀንቾ የእነሱ ልጅ እንዳልሆነ አረጋገጡበት ብሎ ሲለው ተምቹ ራሱን መቆጣጠር አቅቱት፣ ከጆሮ ተለይቶ እየሮጠ ሄዶ መጀመሪያ ላይ ፎቶግራፍ እና መስቀሉን ከሀንቾ አባት ቤት ሰርቆ ለሰጠው ልጅ ደወለለትና ባዩሽ የምትገኝበትን አካባቢ ተጠየቀ። በኋላ የባዩሽን አድራሻ ተነገረው። በኋላ ሄደበት ቦታ ተከትሎ ባዩሽን አንገቷን ይዞ መረጃውን ተቀብሏል ማለት ነው። ሀንቾ በዛ አጋጣሚ እንኳን ደስ አለሽ። ያንቺ እውነት ለሁላችንም ያስተምራል። ባንቺ እድሜና ባንቺ ጊዜ ሴትነታችንን፣ ክብራችንን ውሸት እየዋሸን ራሳችንን አላስፈላጊ ቦታ ላይ እያስቀመጥን የሴትነት ክብራችንን ያጠፋን ሰዎች አለን እና ከሷ ደግሞ እጅጉን በጣም ደስ በሚል ሁኔታ ልንማርበት እና ልንለወጥበት ይገባል ማለት ነው። ሀኒቾ እንግዲህ ተውርደት እውነትን ሁሌ ይዛ ስለምትጓዝ የአባቷ ምርቃትም ሆነ ቤተሰቦቹ ዘንድ ለራሱ በምላሴ እና በሰላምዬ እንዲሁም በሜላት እናት እና በአባቷ እጅግ በጣም ተቀባይነትን አግኝታ ወይዘሮ ሜላት ደግሞ ሀናን አላስፈላጊ የሆነ ስድብ እያወረደችባት ትገኛለች። ታይ አንችም ሴት ልጅ ነሽ። የሀና እውነታ በሆነ አጋጣሚ እንደዚህ ባወቅሽው ሰዓት እራስሽን በጸጸት ታስገቢያለሽ የገዛ ጓደኛሽ ሀብትሽንም ንብረትሽንም እንዲሁም ደግሞ ያንቺ የሆነችውን ልዩ ልጅሽን ሀኒቾን በእርግብ ቦታ ተክታ አንቺን ልትበላሽና ልታሳድድሽ መሆኑ አሁን ገና ተገለጠልሽ ባዩሽ እዬ ማለት ነው ማንሽ ሜሉ ባዩሽ እንግዲህ ነገራቶችን አስመስላ እሷንም በማይጎዳ መልኩ እንዲሁም ደግሞ ሜላት በማትጠረጥር መልኩ ነው ነገሮችን በጥበብ ይዛ የምትጓዘው ማለት ነው ባዩሽ። በስተ መጨረሻ ከሜላት ቤት ብዙ ነገር ነበር ያቀደችው፣ አንዱም ሳይሳካላት እውነት ቀርማ እሷን አጋልጥ አዋርዶ አዋርዶ ትቷታል ማለት ነው። ተምቹ ማለት እንግዲህ እጅግ በጣም ጠንካራና ላሰበበት፣ ላቀደበት ወደኋላ የማይል ጀግና ነው። ሃንዬ ደግሞ ተምቹ እየዋለልሽ ውለታ እጅግ በጣም ከባድ ነገር ነው እና እጅግ በጣም ልታመሰግኚው፣ ልትደሰች ይገባሻል ማለት ነው። በስተመጨረሻ እንደዛ ያንኩላ ስድብ ችለሽ በተለይ የወለደ አንጀት እንኳን እውነት ለመናገር ያንን ያክል ማሳረፍ የለበትም። በእርግጥ ወይዘሮ ሜላትም የተሰጣት ካራክተር ቢሆንም አላደል ወደው ፈልጋው ማንኛውም ሰው ይሄንን ያክል ሰውን ዝቅ አድርጎ መሳደብ እንትን አይልም። ለሀናም ቢሆን እንደዚህ የዋህና ሀቀኝነት አድርጎ እንትን ያላት ጥንካሬዋ ነው። ዝሮ ዝሮ ከሜላት ምን ተማርኩኝ፣ ከሀንቾ ምን ተማርኩ የሚለውን ነገር እኛው ይዘን መጓዝ መቻል አለብን ማለት ነው። አሴር ደግሞ ለሁሉም ነገር እንድትጠነክር እንድትበረታ፣ ትኩረቱ አባቷ ላይ እንዲሆን ብዙ ጊዜ ይመክራታል ማለት ነው። እንዲሁም ደግሞ ወይዘሮ ባዩሽ አባትሽን ታሳከምሽ በኋላ አለች ሀናን ከዚህ ከቤት ውልቅ ነው ማለት ያለብሽ ሹልክ ብለሽ መሄድ መቻል አለብሽ ብላ ስትላት እንኳን እኔ በሰላማዊ መንገድ አሰናብተው መሄድ እንጂ ዘርፌው የምሰርቅ የምሄድ ሰው አይደለሁም፣ ብላ እንቅጭ እንቅጩን ነገረቻት። እርግብ ካሁኑ እንግዲህ እናቴ፣ እማዬ፣ አያቴ በዛሬ ውጤት ደስተኛ አይደለሽም? እማዬ በዛሬ ውጤት ደስተኛ አይደለሽም? እንዴት በጣም ደስ እንዳለኝ እያለች እንግዲህ እንደ ሀሴት ታሴት ልጅ እያጫወታ ትገኛለች ማለት ነው። የእውነቷ ጊዜ ዛሬ ስለወጣች እጅግ በጣም ደስ ብሎናል። አሁን ትልቁ ነገር ወይዘሮ ባዩሽ ይህንን ሁላ ውርደት ተከናንባ ሜላትስ፣ በስተመጨረሻ መጨረሻ ምን አይነት ውሳኔ ነው የምትወስነው? እንደዚህ አድርጋ ቤተሰቦቿን ምስቅልቅሉን ላወጣችበት እናቷ ለራሱ የወይዘሮ ሜላት እጅግ በጣም ተከፍታና ተቀይማ ነው ከዛ ከቤት የወጣችው ማለት ነው። ምክንያቱም እኔ ልቤም ሆነ ቀልቤ ሀና እንደሆነች ልጄ አውቅ ያለሁኝ ሀሴት ማለት ሀና ላት ብላ ነበር ውስጧን ትን ያላት። ምክንያቱም አሁን ያለባትን ክብርና እንዲሁም ለሰው ደግሞ ምስጋናዋን ትህትናዋን ስታየ ሀኒቾን ያለፈ ትውስታዋን እያስታወሰች ነበር፣ አያቷ ማለት ነው። እና ሀና ምን እንደምትወድ እንደምትጠላ ጭምር ያንን እያስታወሰች አእምሮዋን ሰላም አልሰጣትም። ከዛ የመጣሁበትን ጉዳይ ጨርሻለሁ። የሴቷን ባለሙያ ቆንጆ ከቤት አባራችኋል። አንቺም ከድንቢጥሽ ጋር እዚህ ጋ ሁኚ፣ እኔ ከዚህ በላይ መቀመጥ አልችልም ብላ ቤቱን ትታ ወጣች። ዮሐንቹ እናት በዲኤንኤ ውጤቱ ሰዓት ለራሱ ዶክተሩ የሚያደርጋቸውን ነገሮች ውስጧ አምኖ አልተቀበለላትም። ውጤቱን ክፈተው ሲባል እንኳን እየተንቀጠቀጠ ነበርና ውጤቱንም ከፍቶ ሲያሳያቸው ራሳቸውን መቆጣጠር ነው ያቃታቸው። ሀና ደግሞ ውጤቱን ተቀብላ ልታነብና ልታይ ስትል ሰውነቷና እጇ እየተንቀጠቀጠ ሳለ አያቷ አቅፍ አድርገው ወደ ውጭ አወጧትና፣ ስሚ ልጅ ምንም እንዳይሰማሽ አባትሽ ብቻ ፈጣሪ አምላክ ይማርልሽ። አንቺም መልካምና ጥሩ ልጅ ነሽ ቤተሰቦቼ ናቸው ብለሽ ሳይሆን ሲቀር በጣም ልብ ይሰብራል። እንዴ ማማ አያቴ ለማለት ፈራችና እማማ በይ ችግር የለውም አለቻት። ከዛ ሀንቾም ደግሞ እሽ ማማ፣ እኔ እኮ ልቤ በቀላል የሚሰብር አይደለም። እኔ አባቴ ልጅ ጀግና ነኝ። አባቴ ከሁሉም ቤተሰብ በላይ ሙሉ አድርጎ ነው ያሳደገኝ። እኔ እውነታ ስላለኝ ለምን ይሄን ያክል በዚህ ልክ ሰው ራስ ወዳድ ይሆናል ብዬ እርግብ እንደዚህ በማድረጓ በጣም እየተናደርኩ እንጂ ፈጽሞ እኔ የወይዘሮ ሜላት ልጅ ሆንኩም አልሆንኩ ምንም የሚቀይረኝና የሚለውጠኝ የለም። ከአባት ተለይቶ ማደር ለራሱ በጣም ይጨንቀኛል ብላለቻት። አያቷም ደግሞ ፈጣሪ ሆይ አንቺን እንደው እንደዚህ በስነ ስርዓትና በጸባይ ያሳደጉሽ ቤተሰቦች ምን አይነት ናቸው? እያለች ራሷን መጠየቅ ጀመረች። እንግዲህ እርግብ በደስታ ተሞልታ ወደ ቤቷ ስትሄድ አንዴ አልጋ ላይ እየተኛች አንዴ ምላሴ ዘንድ እየሄደች አንዴ ሰላምዬ ጋ አንዴ ሳሎን እናቷ ጋር እየሄደች በደስታ ተሞላች። የውሸት ደስታ አሁን እንግዲህ ዱሮ ፈርተዋለች። እርግብ ከባዩሽ ጋር የዲኤንኤ ውጤቱ እንትን ባይል አክስቴ ምን ነሽ ነው እኔ እዚህ ቤት እንኳን እኔን ቅርቶ በተለይ ሰላም ሰውነቴን የምትገፈኝ ይመስለኛል እያለች ብዙ ጊዜ እየተጨናነቀች ነበረ። አሁን ግን ሜላት ናት የምትገፍሽ፣ ሰላም ሳትሆን ሜላት ደካማ ጎኗን ገብተሽባት እንጂ በቤተሰቦቿ ድርድርም ሆነ ምንም ቅንጣት ታክል ርህራሄ እንደሌላት በተደጋጋሚ ራሷ ባዩሽ ነግራሻለች ማለት ነው። እርግብ እርግብ እንግዲህ ሰላም ሴት አድርጋ ከዛ ከቤት እንደምትጨርሳት ግልጽ ነው። ወይዘሮ ሜላት ደግሞ እናቷንም ሆነ ባለቤቷን እንዲሁም ደግሞ ሰላምዬንና ምላሴን ይቅርታ ብላ ሀንቾ ልጇን ወደ ቤቷ መልሳ አባቷ ሙሉ ሕክምና አድርገው እርዳታም ጭምር አድርገው የሀንቾን አባት ማትረፍ አለባቸው ብዬ አስባለሁ ማለት ነው። ሀንቾ ከአሁን በኋላ እንግዲህ ምንም ያጨናንቃት ነገር የለም። እዛ የቤት አንዱ ባለቤት ሆና ተገኘች። እጅግ በጣም ነው ደስ ያለኝ ውዴ ቻናል በህይወት ጉዟችን ላይ እንግዲህ ከዚህ ድራማ ላይ የተማርኩት ነገር ሁሌም ለእውነት እንኑር። አስመሳዮች፣ ራስ ወዳዶች፣ ሌቦች ጊዜያዊ ደስታና ከፍታ ሊያገኙ ይችላሉ። የሰው የሰው ነው፣ ምንጊዜም የሰው ነገር ከኛ ጋር አብሮ አይቀጥልም። በሆነ ጊዜ ተጋልጦ እኛንም አዋርዶ ክብራችንንም አሳቶ እምነታችንም ከነዛ ከሰዎች ጋር እርቆ፣ ሁሌ ሌቦችና አስመሳዮች እንደተባልን ጥሩ ነገር እንኳ ብንሰራ ያመጥፎ ነገር ስለሚታይባቸው የኛ ጥሩነት ፈጽሞ አይታይም ማለት ነው እና ሁሌ በህይወት እስካለን ድረስ ጥሩ ነገር እንስራ፣ ቤተሰብ እናክብር። እኛም ደግሞ የእኛን የሆነን ነገር እንጂ የሰዎችን ፈጽሞ ላለማሳደድ እንድንሞክር ያስተምራል ማለት ነው። አንድ ድራማ መቼም ሲታሰብና ሲታቀድ አንድ ለማህበረሰቡ የሚያስተምር የሚለውጥ ወይንም ለምሳሌ አሁን የሀኒቾ አባት ተምቹ እና አሴር ከነበሩበት ቦታ ከማጨስ እና ከመጠጣት እንዲሁም ደግሞ ጥቁር ድንጋይ ላይ ቁጭ ብሎ ጊዜን ከማቃጠል ከመስረቅ ብዙ ነገር ለውጠው በራሳቸው ሰርተው እንዲለወጡና እምነታቸው ጥንካሬ እንዲኖር ወደ ፈጣሪያቸው እንዲጠጋ ብዙ መስዋዕትነት ከፍለዋል ማለት ነው። የሀኒቹ አባት ስለዚህ እንደዛ ነው ማለት ነው። በመጥፎ መንገድ ላይ ያለን ወደ ጥሩ ነገር፣ በክፋት ያለን ወደ በጎ ለመሆን እራሳችንን እንጠይቅ ማለት ነው። ውድ የቻናል ቤተሰቦች፣ በቀጣይ ፓርት በጉጉት እስከምንገናኝ ድረስ እናንተም እንደ መልካምነታችሁ እንደ ቅንነታችሁ፣ ላይክ ሰብስክራይብ እያደረጋችሁ አበረታቶኝ። ሰላም አሌይኩም ወረህመቱላሂ ወበረካቱሁ